ድምፄ ሁላ እንደተቀየረባችሁ ተስፋ አድርጋለሁ። እና ውድ ቤተሰቦች አይታችሁታል ብዬ አስባለሁኝ በዳኒ ቤት የተለቀቀውን ቪዲዮ። በነገራችን ላይ ማነው እንደኔ ጽግሻ የናፈቀችው? በጉጉት በናፍቆት እየጠበኳት ነው። ሶስት ቪዲዮ ላይ የለችም ጽግሻ የኔ ውድ ማለት ነው። እየጠጣሁ እየጠጣሁ ዝንጅብሌን እየጠጣሁ ነው ዛሬ እያጣጣም ኮሎ መዋራችሁ ማለት ነው። እና ውድ ቤተሰቦች ኤፍሱን ብዷ እንግዲህ ዳኒን ልትከሰው ከሰዋለች። ምን ልትከሰው ከሰዋለች የፖሊስ መጥሪያ ውሰድ አትውሰድ ትግል ላይ ነበሩ። ሲጀመር ዳኒም ያው አጥፍቷል፣ መጀመሪያውንም በጽጌ ንዴት ጽጌ ቀለበትን ቢያለችኝ በሚል ንዴት ፍቅሩን እንግዲህ የባሳ ተላ ውስጥ ነበር የጨመረው። ከዛም አልፎ ደግሞ ጭራሽ አርግዣለው እያለች የፈለገ እንትን ስትለው አምኖ እዚህ ስቴፕ ድረስ ሄዶ ነበረ። ነገር ግን አሁን የምትከሰው እንግዲህ ደፈረኝ ብላ ይሆን፣ አስገድሮ ቀለበት አረገልኝ ምን ብለሽ ልትከሽ ይሆን እንደው? ማየት ነው የናፈቀኝ ምክንያቱም ምንም አፍ የለሽም። አንደኛ ከ18 ዓመት በላይ ነሽ፣ ሁለተኛ ወደሽ ፈቅደሽ እንደሄድሽ ብዙ መረጃና ቪዲዮዎች አሉ። መወሸትን መደበቅም አትችይም፣ በቪዲዮ የተቀመጠ ነገር ማለት ነው። ሕግ ጋር ብትሄጂም እንደውም አንቺ ነሽ ተጠያቂ የምትሆኙ ማለት ነው። ያው አብራችሁ ነው ሁለታችሁ፣ ምክንያቱም እሱም በቀለበት ሊያረግ የተዘጋጀ ሴት፣ በእርግጥ ያው አላገባትም፣ ግን ቢሆንም በጽጌ ላይ መደረጉ ራሱ ወንጀል ነው፣ ወንጀል ነው። ስለዚህ ሁለታችሁም ትጠየቃላችሁ ማለት ነው። ለማንኛውም እየተቃጠርሽ ማለት ነው፣ እየነደድሽ ቢሆን

እና ሲቀጥል ደግሞ ያለፈ ህይወት ላይ ወንዶቹ፣ ሴቶቹ ልብ መግዛት አለባችሁ። አሁን ካላችሁበት ህይወታችሁ ስትጣሉ ወይም ስትለያዩ ሮጣችሁ ያለፈ ኤክሳችሁ ጋር መሄድ ምናምን፣ ይህ ምን ይሉታል ማለት ምንድን ነው? ለሰዎች የምታስተላልፉት ገና ስመት ጀምሮ ያልተመቸሽኝ ሰው ብትኖሩ ኤፍሱን የምትበጅል ማለት ነው። እንዴ እኔ ጽግዬ ነው፣ በናፍቆት የምጠብቀው ጋይስ። ጽግሻ በቃ እብደቷም፣ ቅብጠቷም፣ ንዴቷም ሙሉ ነገሯ ነው ደስ የሚለኝ ማለት ነው። ተናዳ እራሱ ደስ የምትለው የለም። እኔ እንደዛ ነኝ በቃ እና በቃ እየተንጨረጨርሽ ቢሆን ዳኒ እንደሆነ አሁን እያንገበገበ ነው፣ አመዳም ሆነ ለራሱ ምክንያቱም ጽጌ ይቅርታውን አልተቀበለችም። ጽጌም ደግሞ እንደዚህ በቀላሉ እንድትቀበል አንፈልግም። ትቀበላለች አኪድ ወደፊት፣ ምክንያቱም የሚዋደዱ ፍቅረኛሞች ስለሆኑ፣ ግን ደግሞ ስትቀበል እንደዚህ እንዳሁኑ ሲፈልግ እጂ ሲፈልግሽ ነው እያልክ ወይ ደግሞ በህይወቷ ላይ የፈለግከውን ነገር እየመራህ እያዘዝክ አደለም የሚቀጥለው ማለት ነው። ዳኒ ብዙ የምታሻሽላቸው ነገሮች አሉ። ችኩልነት ያጠቃሃል። ነገሮች ካልበቃ የሆነ በፕራንክ በቀልድ የምታሳልፋቸው ጊዜዎች ያጠቀሃል። ግን በቃ በዛ በዛም ተብሎ ግን ጽጌ ለዳኒ ዳኒ ለጽጌ ብዙ ዋጋ ከፍለዋል። በነገራችን ላይ ቪዲዮ የምናየው 30 ደቂቃ፣ 20 ደቂቃ፣ 40 ደቂቃ ምናምን ነው፣ ግን እነሱ እንደ ሌሎች እንደዚህ ሰው አጣምሯቸው ወይ ምናምን እንደ ሞቅ ሞቅ ሄዱበት ሄዱበት ታምራላች ተብሎ አይደለም የተገናኙት እነዚህ ልጆች ሀብለው ብለው አፈር ግጠው ድንጋይ ተንተርሰው ነው እዚህ ጋ የደረሱት እና ምንም ሊያለያያቸው የሚችል ነገር የለም ማለት ነው ግን ያው የተሰጠው ቆይ እስኪ ደቂቃ ላይ ዳኔ የአሳቀኝ በግድ ልታገባኝ ነው እንዲ አላለም ዳን ያስብ ያስብላል እንዴ ያስከ አዎ ሲመስለኝ ሲመስለኝ አሁን ፍርድ ቤትና እንግዲህ ሊያገባኝ ይገባል ሊያገባኝ ይገባል ህጌን ወስዷል ልትል ነው ጋይስ ገባችው ህግሽ እንደማንችንሽ በአደባባይ እየሰጠሽ ወደሽ ፈቅደሽ ስለዚህ ህግ አይጠይቀውም በቃ ከአስራ ስምንት አመት በታች ሆነሽ ቢሆን ኖሮ ብትፈቅጂ ራሱ አዎ ተጠያቂ ነው ይባላል ምክንያቱም ብትፈቅጂም ከአስራ ስምንት አመት በላይ በታች ወንጀል ነው ነገር ግን ደግሞ አንቺ ከ18 ዓመት በላይ ነሽ። አስበሽ አጣጥመሽ ተመችቶሽ አብረሽ የሆነ ሁሉ ነገር ጨርሰሽ አድርገሽ ቀድመሽ ከሰጠሽው ሰርጉ እንድሽላ እና ወንድ ልጅ ቀድመሽ ከተጋደምሽለት ልክ እንደ ተጋደምሽ ቀን ጀምሮ ነው በቃ የሚንቅሽ ማለት ነው። እና እሱም ይህን ነገር ነው እየደረገብሽ የነበረው በቃ ድሮም አንደኛ አንቺ ፍቅር የለውም በይ ሁለተኛ ነገር ደግሞ ጽጌ ፍቅሩን እንደነጠቅሹ እንዳለያየሹ ሲሰማው በአንገቶች ገመር ቢያስገባራት ደስተኛ ነው የሚሆነው እሱ፣ ገባሽ? ስለዚህ በግድ አግባኝ ከሆነ አላውቅም። እንግዲህ ዘመኑ መቼም ተቀይሯል። ድሮ ወንዶች ነበሩ አስገድደው የሚደፍሩት፣ አሁን ደግሞ ሴቶች ሆነዋል አሉ ተደራጅተው ማለት ነው። ጌታ ሆይ ወይ ስምንተኛው ሽማ ምንደኛሽ ማያመጣብን ጉድ የለም እኮ። እና በግድ አግባኝም ከሆነ እንግዲህ እኛ እኔና እንፍረድ መቼሳ እንደኛው ጋር ነው ሁሉም፣ ጸቡም እኛ ጋር፣ ፍቅሩም እኛ ጋር፣ ሁሉ ነገር እኛ ጋር ስለሆነ እኔ ውና አንፍረድ ማለት ነው። ኤፍሱም ሴት አሰዳቢ ነሽ፣ በጣም ማሪ። የትኛውም የጋብቻ መወልሽ ነው አንቺን የመክሰስ መብት ያለሽ እኮ ቀለበት አስሮላታል። ቀለበት ያው የጋብቻ ውላ አደለም። ግን ደግሞ በመረጃ እንትን ከተባለ ሌላ ሴት ጋር ብሄድ ነው ተጠያቂ ሆነው። እሱ ሌላ ሴት ጋር አልሄደም። የሄዱ ቀድሞ ያችኑ ጽጌን ነው። ይቅርታ አድርግልኛለሁ። እሷም ደግሞ ይቺ ስለዋሸችው ነው ትቷት የሄደው እንጂ ከትቷት አልነበረም። እስከ ጥግ ተጋፍጦላ ነበር። በነገራችን ላይ ፍቅሩን ሳይቀር መስዋዕት አድርጎላ ነበረ። ግን አለመታመን ምን ያህል ዋጋ እንደሚያስከፍል በአንቺ ተምረናል ማለት ነው። መታመን አለባችሁ ትንሽም ትልቅም አደገም መረረም መታመን የመሰለን ነገር የለም ማለት ነው። የመጨረሻ መጥፎ መጥፎ ሴት በህይወት አይቻላውቅም። ግን ምስጥ ሴት ነች። ጌታ ገላገለ። መቼም አንተ አትረባም። ለጊዜ ተበቀለች። ኤፍሱን የሴት ሸሻና ታኔም ባለ ጊዲኒ፣ በአንቺ ምክንያት ነው ይሄ ሁሉ የሚሆነው። ያ ሜሮን ሜሮን ሜሪ ናት። አሁን ሁሉን ነገር ያመጣችሁ በጣም መጥፎ ሴት መሰሪ ናት። በግ ኑር የሚል መንግስት ካለ እናያለን። በግድ ኑር እኮ እንዴ! ማን ነው የሚያስገድደው? እንኳን አይደለም ይህች ገና ቀለበት ቀርቶ በትዳርም ላይ ቢሆን ሁለቱ ወንዱም ሴቱን ካልተስማሙ በግዴታ ኑሩ የሚላቸው የለም። ስለዚህ ግዳጅ የሚባል ነገር የለም። ጋይስ አይ ወንዶች ዝም ብላችሁ እንደ ዝም አዛም እዛም እያረፋችሁ የሴት ልጅ ህይወት አበላሽ ያላችሁ ብቻ የሰራችሁ ልስጣችሁ። ኖ ማሬ፣ ኖ አትሳሳች ወንዶቹ አይደሉም ተጠያቂ። በራሳችን ህይወት ራሳችንን ተጠያቂ ማለት ነው። እኔ አሁን የጽጌን ህይወት ብትይ ኦኬ፣ አዎ አበላሾ ልትይ ትሻለች፣ ቢያ ሳይሆን አበላሾ ብትይ ያምርብሻል። ምክንያቱም ብዙ ተስፋ ስለነበራት ብዙ ነገር ከሱ ጋር አሳልፋለች። ኦኬ፣ እችኛዋ ግን በራሷ እጅ ተጎትታ ሄዳ ተጣብቃ፣ ሌለ እሷ ላዝን አልችልም። ለጽጌና ለሷ በምንም ተአምር አንድ በኩል ሆኝ ላዝን አልችልም። ምክንያቱም ወንድ ልጅ ከጋብቻ በፊት ቤተሰብሽንም ራስሽን ማስልቀሽ ከእሱ ጋር ከተጋደብሽ፣ መቼም አብሮሽ ሊሆን አይችልም። በቃ ይሄ ነው እውነታው፣ ገባሽ? ስለዚህ ምን አረረም መረረም ተከብራችሁ ከቤተሰቦቻችሁ ጋር ተመርቃችሁ ምጡ። ይሄ የገህዱ አለም እውነት ነው። ሴቶች አሁን ምሳሌ በተለይ እኛ አረብ ሀገር ያለ ልጆች ከኤርፖርት ስትሄዱ ስትመጡ፣ ማንም ሳይሸኛችሁ ከቤተሰቦቻችሁ ውጭ ማንም ሳይሸኛችሁ፣ ስትመለሱ ግን በአበባ ጋጋታ የሚቀበላችሁ ወንድ ነው። ቀጥታ ሄዳችሁ ወንድ ቤት የምትገቡ ይሄ ደግሞ ራሳችሁ ማስናቅ ነው፣ ራሳችሁ ማስረከስ ነው። ከዛ በኋላ ደግሞ ማንም እንትን አይላችሁም። ያ ወንድ አይዘልቅም አብሯችሁ መኑኝ ሻዳችሁ ውስጥ ያለው ልብስና ብር ሲያልቅ ትቷችሁ ይሄዳል ማለት ነው። እኔ የእናቴ ፊት ይታየኛል እስካሁን ድረስ አለብኝ ሁለት ዓመት ከዛ በላይ አዲስ አበባ ሁሌ ማሸኘኝም፣ ሲሄድ ግን ከደብረ ብርሃን ከመናሀሪያ መናሀሪያ አስገብታኝ መኪናው ወደ አዲስ አበባ ሲሄድ ማለት ነው። ግትር ብላን ሳስበው አሁን ራሱ ይመጣል ማለት ነው። እና ዳለቅስ ነው እናንተ እና ማለት ነው የእናቴ ፊት ይታየኛል። በቃ ያንም ፊት ስቆ ማየት ነው የምፈልገው። መጓጓ ገባቸው ብዙዎች፣ ግን ምንድን ነው የሚያረጉት? ከዚህ ሲሄዱ ወንድ ጎረምሳ ቤት ነው የሚገቡት፣ እናታቸውን ሳያዩ እዛ ጣጣቸውን ጨርሰው ይሄዳሉ። እንዴት አስችሎኝን የአንድ ቀን ሰው ቤት አላደረም። እንዴት አስችሎኝ የሀገሬን አፈር የእናቴን ፊት ሳላይ እንዴት ነው የማድረው? እንዴት እንዴት እንዴት በምን ተአምር መንገድ ላይ ካላደርኩ በስተቀር አገሬ ሩቅ ሆኖ ምናምን ካልሆነ በስተቀር የሁለት ሰዓት መንገድ አይኔ አገር ምድሬ ላይ ረግጬ እናቴን ሳላ አላድርም። ምን ቅርት አድርጉልኝና ማለት ነው በህይወት በሰላም በጤና ሁላችን ከስደት ከቤተሰቦቻችን ጋር ያገናኘን። ስደት ሆናችሁ ቤተሰቦቻችን ያጣችሁ ደግሞ ፈጣሪ ያጽናችሁ። በስደት ክፉ ማንንም የማንን ክፉ አያሰማን። እውነት ለመናገር ማለት ነው እና ብቻ ከባድ ነው። ዞሮ ዞሮ አንቺ ተጎዝተሽ እስከገባሽ ድረስ ዳኒ ቢካሹም ምንም የምታመጩ ነገር እንደሌለ ከወዲሁ እነግርሻለሁ። ጽግዬን አፍቀናለች ትምጣለን እያላችሁ ድምፁ ሁሉ ይልቅ ወዳችኋለሁ። ላይክ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቻው ቻው።